ቤተሰብ አብረሽና ሮታ አልሰማም ብለዋል። እኛ ያገባንም እኛ የለንበት። የኔ ጀግናዎች ደስ ሲሉ ደግሞ አገላለጻቸው አያምሩም። እኔ እንዴት ደስ እንደሚለኝ የኔ ባል ወድለው የኔ ፍቅር እኔ ወድሻለው ደስ አይሉም። ግን አለመጨረሻቸው እኛ ያሳምርላቸው ባና ሚስቶች፣ ሙሽሮች፣ ንግስቶች ማለት ነው። እውነት በጣም ነው የገረሙኝ እነዚህ ልጆች። እኛ ከአንዳንድ እንዳንድ በኩል እንጫንጫለን እንቃጠላለን፣ ግን እውነት የራሳችንን ህይወትን የሮታና የብርሽ ህይወትን እንኖራለን። ነገር ግን ምንድን ነው እነሱ ፋፈተሽ የኔ ነብሮች የእኔ ጀንገናዎች ትለያላችሁ። እውነት አለ መጨረሻ ውን ያሳምርላችሁ ማለት ነው የዛሬ አገላለጽ ደግሞ እንዴት እንደገረመኝ እውነት በጣም ነው ደስ የሚለኝ። እኔ ለምን እንደሆነ አላውቅም ብቻ ተፈጥሮ የሚሆን አላውቅም። ሰው ሲደሰት በጣም ነው ደስ የሚለኝ። በተለይ ደግሞ እነዚህ ሁለት ጥንዶች ማለት ነው። ሰው የግሉን በራሱ ይቧጨቃል፣ ይባላል፣ ይናጫል። ግን እነሱ ማለት ሁሌም ወደፊት ነው የሚሆኑት። ሰላም አለይኩም ወረመቱላ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ እያላችሁበት ሰላማቸው ይብዛ ይትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ኖሩታ ና አብረሽ መጨረሻቸውን አላህ አላህ አላህ ያሳምርላችሁ። እውነት እንደዚህ ሁሌ ሳቅ በሳቅ እንድትሆኑም ሳቅ በሳቅ እንድንሆንም ምኞቴ ነው። መቼም ሁሌም ሳቅ በሳቅ እንሆናለን። አላማችን ወደፊት ወደኋላ ኋላ የለም። እኔ ተናግር ያለው እና ዛሬ ደግሞ እንግዲህ ዘና ፈታ እያሉ ነው፣ ባህር ላይ ነው መሰለኝ እያሉት። በጣም ከገረመኝ ነገር ውድ ቤተሰቦች ምን እንደሆነ ታውቃላችሁ? አገላለጹ ወይኔ ምስምና ትንሽ ቆጭ ደግሞ እኮ ቤት ዞር ዞር እላለሁ ማለት ነው። አብረሽም ደግሞ እኔም ወድሻለሁ ደስ እዛ ሰፈር እንዴት ናችሁ? እንዴት ሰነበታችሁ? ደህና ናችሁ ወይ? ተዋት። ከኔ ጋር ስትጋተሩ የነበራችሁ ሰላም ብያለሁ። እሺ፣ እንግዲህ እየጠጣችሁ። እሺ፣ ወይኔ ትኩስ ትኩስ ነገር ፉጭ እያላችሁ ማለት ነው። እሺ ውድ ቤተሰቦች እንደዛ ነው ምክር። እንግዲህ ምንም አማራጭ የለም። ልጆች አልሰማም ብለዋል፣ እነሱ ይንጫጫሉ። ልጆች ደግሞ ማን ሊያግድህ ነው? ማን ሊያቆም ነው? ሚዲያው የኛ ነው፣ እኛ ነው መርገጥ ያለብን፣ እኛ ነው መራመድ ያለብን እያሉ ነው። እና ሌላው ደግሞ እየተንጫጫ ነው። እሺ ምን እንበል? ምንም ማለት አንችልም። መልካም መቃጠል ወተት ምናምን ካለ እየጠጣችሁ፣ ለቀጣይ ደግሞ ማለት ነው፣ ጨርሳችሁ እርርድብን እንዳትሉ ማለት ነው ዋ ተናግር ያለሁ እኔ አልተናገርኩም። እንዳት ለማንኛውም ለእናንተ አስቤ ነው። እውነት ቃድ ቃድ ነው። ሳቅ ሳቅ ነው። እና ለእናንተ አስቤ ነው አብርሽና፣ ሩታ የሆነ ነገር ወይም አንዳንድ ነገር ላለው ብላችሁ እናንተ ገደል እንዳትገቡ ነው ምፈራላችሁ። የእኛ ልጆች ሁሌም መሪ ናቸው፣ ሁሌም አንበሳ ናቸው፣ ሁሌም ጀግና ናቸው። መምራት እንጂ መመራት በጭራሽ በፍጹም አያውቁም። አብርሽና ሩታ መምራት ነው የሚችሉበት እረ ሌላ ተይ ሳቆ ሳቆኛለሁ። እና የዛሬ ቪዲዮ ሳቅ በሳቅ ነው ሳቁ። እናንተም አንዳንዴ መሳቅም አሪፍ ነው። ሁሌም ማኩረው፣ ሁሌም ደግሞ መኮራለፍ ሳይሆን እኛ አብርሽና ሮታ እስካለ ድረስ ባፈንታሽ ማለት ነው። አቤት መቻቸው፣ አለም ዘጠኝ ናት። አስራት ሙላ መቼስ ማለት ነው። እንዳና አብርሽና እንደ ሮታ መዝናናት ነው መጫወት ነው። የአብርሽና ሮታ ናቂ ይኮነኝ። ለምን አልዝናናም? ለምን አልስቅም? መሳቅም ይጠበቅብኛል። መዝናናትን ይጠበቅብኛል። አንዳንድ ደግሞ ሰዎች ማለት ነው ከምሬ ነው ግን ቁም ነገር ሳራ ማለት ነው እኔ ስስቅ የሚናደዱ ሰዎች አሉ። ለምንድን ነው ግን? እኔ እኮ በጥርሴ ነው ምሰቀው፣ ደግሞ ደስ ስላለኝ ነው ምሰቀው አብርሽና ሩታ ሲመጡ ፈገግ ነው የምለው። እውነት ስራም ራሱ እንደዚህ ነው፣ በፈገግታ ነው መሰላ። አኮርፍ አይደለም ሲቀሩ ነው እንደውም፣ ስራ ይሰራልኝ ማኮርፋለው ለምን አልመጡም እላለሁ። ሲመጡ ተውኛ፣ አልኳችሁ። መዳሚ ራሱ እንዴት እንደምታደርገኝ ብታይ፣ በእንክብካቤ ነው የምትይዘኝ ማለት ነው። ስራውን ለምን አደርግላታለሁ አብርሽና ሩታን ሳይ ማለት ነው። ከላየው ነው ችግሩ ከላየው፣ አይደለም ንሰራ አልበላምም አልጠጣምም አልተኛምም ማለት ነው። ግን እንደዚህ ቀን በቀን ሳያቸው፣ አቤት አቤት አቤት በቃ እኛ ቤት ውብ ነው የሚመስለው፣ ውብ አበባ ነው የሚመስለው። ስራው ራሱ እንዴት እንደምሰራው አጠይቆኝ ማለት ነው። እና ልሳቅ ልዝናናተውኝ ገና ልጅ ነኝ እስካረጅ ድረስ፣ ካረጅ በኋላ ሳቅ የለም። ስለዚህ ሁሉም ነገር የሚያምረው በልጅነት ነው። እኔ ስስቅ ደግሞ አትናደዱ ማለት ነው። የደበርኳቸው ካላችሁ ደግሞ መውጣት ትችላላችሁ። እኔ በግዳ ላይ እኔ የሚወዱኝ የሚያደንቁኝ የሚከታተሉኝ ውድ ድንቅ የሆኑ እህቶች ያሉኝ እነሱ ይበቁኛል ማለት ነው። እንግዲህ አብረሽና ሩታ አይቼማ አለማሳቅ ንፍግና ነው፣ መሳቅም አለብኝ እና ውድ ቤተሰቦች የአብረሽና ሩታ በድጋሚ ስለመጡ በጣም ደስ ደስ ብሎኛል። የነበረን ቆይታ ይሄን ምስል ነበር። ባይ ባይ